ሰላም ሰላም፣ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ ጋር ሁሉ ሰላም ሁሉ መልካም ሁሉ ሰላም ሁሉ መልካም፣ እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከመሻ አሁን ላይ ያየሁትንና የተለቀቀውን ቪዲዮ ነው ወደ እናንተ ይዤላችሁ የመጣሁት አብርሽ ትናንትና በተናገረው መሰረት ሄርሜላን አንጥቼ እንድታምኝ ማድረግ ችላለሁኝ እመኝም፣ እያላት ነበረ። ያው ሩታን ትናንትና ብዙዎቻችን ተየሰ ወሬ አትስሚ፣ የቅርብሽ እንደዚህ አይነት ነገር አታድርጊ ብለናት እየመከርናት ነበረ። ግን እሷ ነገሮችን ያው ማሳለፍ አልፈለገችም። እንዳያችሁት ሄርሜላን አብረሽ ይዞ መጥቷል ማለት ነው። እንግዲህ የዛሬውን ቪዲዮ አብረሽም ሄርሜላን ይዞ መጥቶ ጭራሽ ስላመጣት በመናደዷ እንደገናም ደግሞ አልፈልግም በሚል ትታቸው ሄዳለች። እኔ በጣም አዝናለሁ ሩታ ይህን ስልሽ ማለት ነው። ምክንያቱም ሴት ልጅ ብልሃተኛ ናት። ትዳሯን ህይወቷን ማዳን የምችለው እሷ ናት። አቃለው ብዙ ይሰማሻል። ብዙ ነገሮች እያሳለፍሽ ነው። ኢቨን እሷ መምጣቷ ሊያናድድሽ ይችላል። ነገር ግን ትናንትና ስላሳወቀች ሊሰማሽ አይገባ። ምክንያቱም እሷን አንጥቻት እንድታምንሽ እንድታምኒ አደርጋለሁ ብሎሽ ነበረ። ነገር ግን አንቺ ያደረግሽው አሁን ዛሬ ላይ ትቶ መሄድ ነው እና ይሄ ያስፈርድብሻል በሰዎች ዘንድ በደህናውም ሰዓት፣ ብዙ ሰው ይሰድብሻል፣ ይረግጥሻል። እንደገና እንደዚህ አይነት ካራክተር እኔ እኔ ምንም እየገባኝ አደለም። ምክንያቱም በየወቅቱ ሩታን የሚያስረግጥ ቪዲዮ ነው የሚመጣው፣ አይዲያ ነው የሚመጣው። ይሄ አሁን በቃ እሷን በደንብ እንደሚያስረግጣል ሁሉም ያውቃል ሁልጊዜ በቃ ተቃራኒ ሆና እንድትመጣ ነው የሚደረገው። እና በቃ አሁን እሷ ነገረኛ፣ ተሳዳቢ፣ ጨቅጫቅ በቃ ከመጀመሪያው ጀምሮ ስትመጣ የተሰጣት ካራክተር ነው። መለወጥ የማትችለው ካራክተር ማለት ነው። አስባችሁታል? መለወጥ የማትችለው ካራክተር አሁን ኢቨን በቃ የራሷ ደጋፊዎች የሆኑት እንኳን እራሱ ይገለበጡባታል። ስለዚህ ለምን በቃ አሁን በዛሬው ዕለት ይዟት የሄደው ለማስረዳት ነው። ያን ያክል ክፋቱ አልታየኝም እኔ። ነግሯትም ስለነበረ ማለት ነው። እናም እሷን ይዘህብ መምጣት ለምን ይዘህብ መጣ አልፈልግም። ነገር ግን ማውራት ካለብን እናንተ ተረጋግተን እኔ ሲረጋጋ እናወራለን ተብሎ መናገር ነው እንጂ ያለባት እንደዚህ ብትናርጋቸው ትታቸው እሱ መሄድ የለባትም። ምክንያቱም አሁን እሱ እንደገና ወደኋላ ይመለሳል። አስባችሁታል ለምኛት ተለያየን። ስድቡም እርግጫውም ሁሉም ነገር እሷ ላይ ነው የሚወርደው። ይህ ግልጽ ነው፣ ምክንያቱም ትክክል ስላልሆነ ማለት ነው። ሩታ የሰው ወሬ አትስሚ። ከሆነ አይደለም ከብርሽ ጋር ከብርሽ ጋር ከማንም ጋር ህይወት አይኖርሽም። የሰው ወሬ አትለቃቅሚ ኤጭ አሁንስ በዛ። ሩታ ደግሞ እየሰወረ እየሰማሽ አትጨቃጨቂ፣ የምር በዛ። ታረቅቃችሁ ስንል እንደገና ወደኋላ አሁን፣ አብርሽ ምንም ጥፋት የለበትም። ሩታ የልጅሽን አባት መኝ፣ በቃ ከመሀላቸው ያሉት ሰዎች አስወጥታችሁ ሕይወታችሁን ኑሩ። ውሽማ አባትና እናት ቤት ይዝሃት ሄድክ። አንተ ሄርሜላ ልታምናት ሁሉም አብረውን ሄዱት። በነገራችን ሄርሜላ በቃ አብርሽን ውሰጁ። እሷ መቼምት ሰማዋለች ማለት አሁን አንዳንዴ ሰው እንዲፈርድብ ሩታ አይዞሽ አይዞ ሲሉሽ ደስ አይበልሽ ሪስፔክት በክብር አውሪ አበዛሹ ብዙዎች አሁን ጭቅጭቅ አይደብርሽም ሩታ ወይ ያቃጠልሹ ልጁን አይዞሽ አይዞ አብርሽ ምን አይነት ጉድ ነሽ በጣም ብልግና ነው እቤት ድረስ የወረደ ለሩታ ቤተሰብ ክብር የለውም ለአብርሽ የጎተተ እቤት ድረስ ንቀት ብልግና ነው ሩታ አሁን ሳበዛሽው ማለት ታዲያ። አሁን ሩታ መሄድ አችልም መውጣት አችልም ሩታ። እንዴት አድርጎ እንዲያሳምናት ነው የፈለጋችሁት? ወይ ደግሞ እንዴት አድርጎ ነገሮችን ለእሷ እንዲያጣራላት ነው የፈለጋችሁት? መሄዷ እኔ ክፋት አልታየኝም በዛሬው ዕለት ማለት ነው። ምክንያቱም ሁሉን ነገር አቁሟል። አሁን ላይ ወደ እሷ ወደ ሩታ እየተመለሰ የሆነ ነገር መደረግ ያለበትን ነገር እያደረገ እስከሆነ ድረስ በቃ ይሄ ልጅ መሆን ያለባት እሷ እንድታመጣ አልፈልግም እኔ እናንተ እንነጋገራለን በተረጋጋ መንፈስ ሌላ ቀን ብላ ነው መሄድ የነበረባት። አሁን ይሄ በጣም በሰው ዘንድ በቃ የበለሰ የሚያሰድባት ነው ለሩታ ለምን ይሄ ካራክተር እንደሚሰጣት አላውቅም። እኔ ሩታ ልክናት። ከብርሽ ጋር መሆን የለባትም ምክንያቱም ከሁለቱ መምረጥ አለበት። ሄርሜላ ታፈቅረዋለች፣ ከእሷ መራቅ አለበት። ከእሷም ጋር ሆነ ከሩታም ጋር መሆን አይችልም። ሄርሜላ ከሕይወቱ ጨርሶ ማስወጣት አለበት እኮ ለመቀነስ እየሞከረ ነበረ፣ ግን ይህን ሰሞን አሁን የመጣው ነገር ነው እንደዚህ ያደረጋቸው በጣም ብዙ ነገሮች እንዲሁም አሁን በሰሞኑ ቪዲዮ እያስተካከለ ነበረ፣ ግን ደግሞ እንደሚታየው ነው እንደምታዩት ነው። እና ብቻ በጣም ያሳዝናል። እንደዚህ ባይሆን ጥሩ ነበረ። ምክንያቱም አንደኛ ሩታን የሚያሰድብ ነገር ነው ይሄ። በጣም ከዚህ በላይ የሚያስረግጣት ነው። ሰዎች ሁሉም በቃ እንትን እያሏት ነው የሚሄዱት። ተጨቃጫቂ ሚስት ታውቃላችሁ። እንደዚህ አይነት ካራክተር ዓመት ሙሉ ከዛም በላይ መሰጠት ማለት በጣም ነው የሚያሳዝነው። እኔ በበኩሌ እና ከእንደዚህ ነገር ቢወጡ ደስ ይለኛል። ለማንኛውም ላይክ ሸር፣ ሰብስክራይብ አርጉ።